እንኳን በደህና መጣችሁ እግዚአብሔር እንግዲህ አመቱን አሳልፎ ለዚህኛው አመት ደግሞ እንደዚሁ በሰላም በፍቅር እንድንገናኝ ስላደረገ ክብር ለሱ ይሁን፣ እግዚአብሔር ይመስገን። እና ነገሩ ሁሉ የእግዚአብሔር የዚህ ሁሉ ጥረት ስለሆነ የድንግል ማርያም ቤተ ክርስቲያን ምእመናንም ጥረት ስለሆነ እግዚአብሔር እናመሰግናለን። ወደፊትም ይቀጥላል ብለን ተስፋ እናደርጋለን። ተናስተልኝ በቅድሚያ የሉል እግዚአብሔር ስም የተመሰገነ የተባረቀ ይሁን ዛሬም ዘወትርም ለዘላለምም። ይህ የምታዩት የቅዱስ ሚካኤል ጽዋ ማህበር በደብረ ጽዮን ድንግል ማርያም ካቴድራል ሎስ አንጀለስ በየአመቱ የምናደርገው የፈንድሬዚንግ ነው። በዚህም ወገኖቻችን ደራሽ ለሌላቸው ወገኖቻችን በኢትዮጵያም በዚህም ላሉት የምንደርስበት ነው። ይህንንም ገንዘቦች የምናገኘው እዚህ የምትዋቸው ወንድሞቻችን በሳም ቦታ በሌላም ያሉትን ጨምረን ጨማምረን የምንረዳበት ነው። እግዚአብሔር ዳን እና በጣም እናመሰግናለን። ለተገኛችሁት ሁሉ ይሄ በየአመቱ የሚደረግ ነው። ዋናው አላማው በማቴዎስ ወንጌል እንዳለው ስራብ አብልታችሁኛል፣ ስጠማ ጠጥታችሁኛል፣ ስታመም አይታችሁኛል፣ የሚለውን በመከተል ነው። አሁንም ለዘላለም የእግዚአብሔር ስም የተመሰገነ ይሁን። ሁላችሁንም እዚህ ቅዱስ ሚካኤል በክንፉ ይጠብቃችሁ፣ ረድኤቱ አይለየም። በመጀመሪያ ቸር አምላካችን አመቱን በሰላም ጠብቆ በጤና ለዚህ ቀን ስላደረሰን እግዚአብሔር ይመስገን። የቅዱስ ሚካኤል ማህበር አባላት በሙሉ ሁላችሁም እንኳን አደረሳችሁ እያልኩኝ እንግዶቻችንም የመጣችሁትም ይህንን በየአመቱ የምናደርገውን የወቅቱ ሼር አላማ ያ ሁሉም ሰው ስለሚያውቀው ማህበርተኛ ያልሆነ ሁሉ የቤተክርስቲያናችን አባላቶች ሁሉ እየመጡ አብረውን ይህንን ቀን ሴሌብሬት ያደርጋሉ እና ይህን የምናደርገው ያው ፋንድሬዚንግ ለመሰብሰብ እና ይህንን ደግሞ ገንዘብ ሀንድረድ ፐርሰንት በሀገራችን ያሉት ወገኖቻችን ብዙ የተጎዱ እህቶቻችን፣ ወንድሞቻችን፣ ልጆቻችን እንደው አለን ለማለት ነው። ብዙም አይደለም እንትኑ ግን አለን ለማለት ያህል ትንሽ ካለባቸው ችግር ለመቅረፍ እርዳታ የምናደርግበት ነው። በዚህ እንትን እኛ ለኛ የምንደራረገው ነገር የለም። ይሄ ራሱ በጣም በጣም የሚያስደስት ስራ ነው። ሁልጊዜ በዚህ ውስጥ እኔ በኖርኩኝ ላለው ወደፊትም እኖራለው በምሰራው ይደከመኝ አይደለም፣ በጣም እደሰትበታለው። ብዙ ገና የሚጠብቀን ነገር አለ። የሚቆም አይደለም የሀገራችን ችግር እና አሁንም የተመረጡትን እህቶቻችን ወንድሞቻችንን እግዚአብሔር በጤና በሰላም ያቆያቸው ማህበራችንን ይባርክ ላለው። ቴንክ ዩ እንኳን በደህና አመጣችሁ። እግዚአብሔር እንግዲህ አመቱን አሳልፎ ለዚህኛው አመት ደግሞ እንደዚሁ በሰላም በፍቅር እንድንገናኝ ስላደረገ ክብር ለሱ ይሁን። ስለመጣችሁ እግዚአብሔር ይባርካችሁ። እና ደግሞ መተን እንደዚሁ ቺን አሁን አምስት ኪሎ ሜትር ሄደን ፋይፍ ኬ ተመልሰን ደግሞ ቺን በልተን ጠጥተን ከምንለያይ ይሄንን ማህበር ዋክ ቱ ሼርን እንዴት እናስፋው? እንዴት እናሳድገው? አሁን እዚህ የተሰበሰብነው አሁን ተነጋግረን እንሂድ ብለን እንኳን ብንል ይሄን ያህል ሰው አይጠፋም። እውነት ለመናገር ቤተክርስቲያናችን ትልቅ ነው፣ ያለነውም ብዙ ነን። ግን ወደ አስራ ስንት ዓመት ዋክ ቱ ሼር እንመላለሳለን፣ ግን ቁጥራችን በጣም አነስተኛ ነው። እና እንዴት እናሳድገው? የሁላችንም ኃላፊነት ለምን አናደርገውም? ዓላማው ትልቅ ነው። ይሄ ሃንድረድ ፐርሰንት ለኢትዮጵያ ለሚረዱ ወገኖቻችን ነው የሚደርሰው። በዚህ ብዙ መረዳት መርዳት እንችላለን። እና ለምን ኃላፊነት ሁላችንም ኃላፊነት ወስደን ፋሚሊዎቻችን ይዘን ለምን አንመጣም? ቤተሰቦቻችን ይዘን እንምጣ፣ ጓደኞቻችን ይዘን እንምጣ፣ እና ሰው የበለጠ ይረዳ እና እዛ በቋሚነት በየወሩ የምንረዳቸው ሰዎች አሉ ኢትዮጵያ ውስጥ እና የስንት ቤተሰብ ህይወት ይዘናል። ኃላፊነት ወስደናል። ይሄን ኃላፊነታችን ግን እዚህ በመምጣት ብቻ አይደለም፣ ሌላውንም እናምጣ። እያንዳንዳችን እዚህ የመጣ ነው ሌላ ተጨማሪ ሁለት ሰው ሶስት ሰው ብናመጣ እንበዛለን ማለት ነው። በየአመቱ እያደግን እንሄዳለን። አሁን በዚህ በእንደዚህ አይነት ለቻሪቲ ብዙ ቦታ ሄደን አልኛም በሌላም ላይ እንሳተፋለን። በጣም ብዙ ሰው ነው የሚመጣው እና ኦንሊ የውጭ የማገር ሰዎችን ይዘን መምጣት እንችላለን የስራ ቦታ ሰዎችንም ይዘን እንመጣለን። አላማውን በደንብ ከነገርን እና በዚህ አይነት እናሳድገው እንዲሁ ተሰባስበን ከምናሄድ እቺ ልበል ብዬ ነው። እና የምትስማሙ ከሆነ እንደው አትርሱ፣ ቃል ግቡልን። አንድ ግሩፕ እንፈጥራለን፣ የዋትስአፕ ግሩፕ። ልክ አሁን የመጣ ነው፣ የሚቀጥለው አመት ከመቃረቡ በፊት እናስታውሳችኋለን። እና ሰው ይዘን እንምጣ። ሌላም ሀሳብ ካላችሁ አካፍሉን። እንዴት እናሳድገው ነው ዋናው ጥያቄ። እና እኛም የምንችለውን ያህል ጥረት እናደርጋለን። እናንተም ተባበሩን። እግዚአብሔር ይባርካችሁ። ይሄ ነው ማለት የምችለው። ሌላም የምትሉት ነገር ካለ ዎክ ቱ ሼርን በአመት ሁለት ጊዜ አንድ ጊዜ ብቻ ሳይሆን በዛ እንደል በዛ ብዙ ሜምበርሽ አፍርተን ብዙ ሰው ይዘን ብንመጣ አንዱ በቂ አይደለም። ሁለት ጊዜ እናደርገው ነው የሚባለው። እዚህ ሀሳብ እንግዲህ በዋነኛነት የአመቱን አንድ ቅር ለሁለተኛው ደግሞ እናስብበታለን። እስኪ በመጀመሪያው ሀሳብ ግን ተስማምተናል። አንቀርም አደለም የሚቀጥለው አመት እግዚአብሔር ቢያቆየን። እግዚአብሔር ባርካቸው። የቅዱስ ሚካኤል ማህበር ዓላማው በማቴዎስ ምዕራፍ 25 ከቁጥር 31 ጀምሮ ብናነበው ብታመም ጠይቃችሁኛል፣ ብራብ አብልታችሁኛል፣ ብታረዝ አልብሳችሁኛል የሚለውን የእግዚአብሔርን ቃል እኛ አቅማችን እንደፈቀደው ትንሽ እንተግብረው ብለን የተጀመረው ይህ የተመሰረተው በሁለት ሺህ አንድ አመት አካባቢ ይመስለኛል ካልተሳሳትኩ። ድሮ አባ ሁለትንሳኤ አሁን አቡነ በርናባስ እያስተማሩን የወንጌል ትምህርት ሮብሮ ብንማር ነበር ከዛም ማክሰኝ የሆነ እና ያ ትምህርት ወደ አሰራ ሐዋርያት ተዛውሮ እንደገና ደግሞ ከዛ የተማርነውን ተግብር ብለን በዛ ጊዜ ነው የተቋቋመው። የሚካኤል ማህበርን አቋቁመን ይሄው ኢትዮጵያ ውስጥ ካስር በላይ በቋሚነት በየወሩ የምንረዳቸው ችግረኞች፣ ታማሚዎች ልጆች ያሏቸው ረዳት የሌላቸውን ሰዎች እንረዳለን፣ እግዚአብሔር እንደፈቀደ እና ይሄ ደግሞ ዋክ ቱ ሼር ዋክ እያደረግን የተወሰነ ገንዘብ፣ በዚህ የምናገኘው ገንዘብ 100 ለአውትሪች፣ እንደዚህ ኢትዮጵያ ለተቸገሩት ነው የምንረዳው እና እግዚአብሔር ይመስገን እስከዚህ ድረስ ደርሰናል። ይሄ ወንድሞቼና እህቶቼ እንደምታያቸው ይህንን እያገዙን እዚህ ደርሰናል። አላማው ዋናው ችግረኞችን ለመርዳት ነው ማለት ነው። በአሁኑ ሰዓት አስር የምናስተዳድራቸው ቤተሰቦች አሉ። ሙሉ ወጫቸውን በየወሩ እየከፈል እና ሁሉም ይሄ ገንዘብ የተሰበሰበው አንዲት ፔኒ ሳትደርስ ወደ እነሱ ነው የሚሄደው ተሰብስቦ ሁሉም እዛ ይሄዳል። እና በአሁኑ ሰዓት አስር ቤተሰቦችን እንረዳለን እግዚአብሔር ይመስገን። እና ነገሩ ሁሉ እግዚአብሔር የዚህ ሁሉ ጥረት ስለሆነ የድንግል ማርያም ቤተክርስቲያን ምዕመናንም ጥረት ስለሆነ እግዚአብሔር እናመሰግናለን። ወደፊትም ይቀጥላል ብለን ተስፋ እናደርጋለን። ይሄ ነገር በያመቱ ነው የሚሆነው እና ዛሬ ያልተገኙ በሚቀጥለው አመት እንዲገኙ ምን መልእክት ታስተላልፋላችሁ? ይሄን መልእክት የምናስተላልፈው ሁላችሁም ኑ ከዚህ በረከት ተሳተፉ በተለያየ ምክንያት ሳይመቻቸው ይቀራሉ። ምንም አይደለም። ግን እየተመቻቸው እዚሁ ሀገር ውስጥ ሆነው እንዳው እንዳይቀሩ ሌሎችንም ወንድሞቻቸውን ጓደኞቻቸውን ይዘው እንዲመጡ ልጆቻቸውን ይዘው እንዲመጡ በጣም ደስ የሚል ቦታ ነው። በዋናነት ወገኖቻችን እያገዝን ደግሞ እንደዚህ ተሰባስቦ ልጆችም ይጫወታሉ። ሁላችንም እንደ ቤተሰብ ተገናኝተን እንጆ የምናደርግበት ቀን ነው። አመቱን በናፍቆት ነው ተጠብቀ ነው የምንገናኘው እና ሁላችሁም ኑ በየአመቱ አትቅሩ የሚል መልዕክት ነው የምናስተላልፈው። ሰላም፣ እንዴት ናችሁ? እንዴት ነው? የመልካም ወዳጆች ቤተሰቦች፣ የዛሬው ፕሮግራም በየአመቱ የሚደረግ እዚህ ሳናሞኒካ ፔሩ ጋር የምናደርገው ወክ ነው። አላማው ለበጎ ተግባር ነው፣ ሰዎች ለመርዳት ነው። እና በየዓመቱ በጣም በጣም ጓግቼ ነው የምመጣው። በጣም ደስ ይላል፣ እግዚአብሔር ይመስገን። በጣም የምወደው ፕሮግራም ነውና መሰባሰቡ፣ እንደገና ደግሞ እዚህ ያለው ወይዘር ወክ ማድረጉ እና ከሰዎች ጋር መገናኘቱ በጣም ደስ የሚል ነው። እግዚአብሔር ይመስገን፣ ወክ አድርገን ጨሰን፣ ቁሳችን እየበላን ነው። የሚቀጥለው አመት አብራችሁ እንደምትሆኑ ተስፋ አደርጋለሁ። ሶስት ማይል ሶስት ማይል ሮጠናል። አዎ በጣም እና ከልጆቼ ጋራ ወክ አድርጌያለሁ እግዚአብሔር ይመስገን። ሰላም ያገናኘን

ሃያሎ ሚካኤል ድንቅን አደረገ።